አብዛኞቻችን በእውነታውና በህልማችን መካከል ተጣብቀናል፣ ልክ በሁለት መስታወት መካከል እንደቆመ ሰው። በተሻለ መንገድ ህይወትን ለመኖር ስትሞክር ሁልጊዜ በህል መገዳዮች እና በህል ማጨናገፎች ትከበባል። ሁልጊዜ ቀላል መንገድ በጨረሻ ትምረጽ። እውነት ፈልግ፣ አንዳንድ የዝናብ ውስጥ ደንስ። ምክንያቱም ህመምን ለመዳን ምንም አቋራጭ መንገድ የለም። ስለዚህ እባክህ የመ ማስታገሻ መድኃኒቶችን አትጠቀም። የማጭበርበሪያ መንገድ በጨራሽ አትጠቀም፣ ምክንያቱም የማጭበርበሪያ መንገዶች ዋናውን መንገድ እንድትረሳ ያደርግሃልና በመጨረሻም ለህል የማያዋጣ መንገድ የት መሆንን ስታውቅ ወደኋላ መመለስ ይኖር እርዳታ መጠየቅ ካለብህ ጠይቅ፣ አትፍራ ወድቆ መቅረትን እንጂ ውድቀት ናት። አቅምን ለማወቅ አንዳንድ አስቸጋሪ መንገዶችን መረጥ። ለመንገድ የሚሆኑን ነገር ሁሉ ታደርጋለህ። ምክንያቱም ይህ ያለንበት ዓለም ሁሉም ነገር እንደማይቻል ይነግራል። ነገር ግን ህልምህ እንደምትችል ይነግራል። አንተም እችላለሁ፣ እችላለሁ በል እችላለሁ። ሁሌም ከህይወት ውጭ አለመመለስ ፍላጎትና አቅም ነው። ዘጠኝ ጊዜ ብትወድቅ እንኳ እንደገና ተነሳ፣ እንደገና ተነሳ፣ በድጋሚም ተነሳ። የጀመርከውን እስክትጨርስ ድረስ አትስ ነው። እንደምትጨርሰው በራስህ እርግጠኛ ሆነ። በሕይወት ውስጥ ማሳካት የምትፈልገውን ነገር በዝርዝር ጻፈ። ወደ ውስጥህ አስገባው። በውድቀትህ አትመን። ማጣትን አሸንፈው። ከስህተቶችህ እና ከውድቀቶችህ ሁሌ ይተባል። ነገሮች ጠላና ግልጽ እየሆኑ ይሄዱልሃል። ሊጣሉ ሊጥሉ የሚፈልጉት ፊት ለፊት አትጣላቸው። ድክመትህን ሁሉ ያውቁ ይሆናል። ማን እንደሚያሸንፍ ግን አሳያቸው። ምክንያቱም ይህ ያለንበት ዓለም ሁሉም ነገር እንደማይቻል ነው። ነገር ግን ህልምህ እንደምትችል ይነግራል። አንተም እችላለሁ እችላለሁ በል። እችላለሁ ራስህን መሄድ ወደምትፈልገው አቅጣጫ ድፋው ምራው። መማር ያለብህን ጥበብ ሁሉ ተማር። በሕይወት ውስጥ ሁልጊዜ ራስህን እንደተጎዳ ሰው አ እንደተኩላ ደግመህ ደጋግምታለች። የምትንከባከበው ቤተሰብ ሊኖርህ ይችላል ነገር ግን በተመሳሳይ ጊዜ የራስህን መንግስት ገንባ። ራስህን ባሳደግኩ ቁጥር ችግሮችን የምትቋቋምበት ትከሻህ ይሰፋል፣ ትዕግስትህን ይጨምራል። ስኬት ላይ ስትደርስ ያ ትንሽ ልጅ እዚህ ይደርሳል ብሎ ማን ሊገምትን ይችላል? ትልቅ ደረጃ ላይ እንደምትደርስ ጀግና እንደምትሆን ማንገመት ማንም ማንም አልገመተም ነበር። አለመገመታቸው ጥሩ ነው። ምክንያቱም አንተ በራስ አምነሃልና በመስታወት ውስጥ የምታየውን ውስጥህ ያለውን ማንነትን እመነ ምክንያቱም ይህ ያለንበት ዓለም ሁሉን ነገር እንደማይቻል ነው። ነገር ግን ህልምህ እንደምችል ይነግራል። አንተም እችላለሁ፣ እችላለሁ በእችላለሁ